ሰላም አድማጭ ተመልካቾቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። ሀሚንግ ስፖርት በትናንትናው እለት የ2018 የኢትዮጵያ ፕሪሚየር ሊግ የዕጣ ማውጣት ስነ ስርዓትን እንደዚሁም ደግሞ ሲጠበቅ የነበረውን የክሪስታል ፓላስን ጨዋታ በቅድመ ጨዋታ እንደዚሁም ደግሞ በዛሬው ሁለት ስምንት ሰዓት በሴንት ሄለንስ ዊክድ ስታዲየም ይሄ ስታዲየም የሊቨርፑል ሴቶች ስታዲየም እንደሆነ ይታወቃል። የሳምንቱ የባርክሌይ ሴቶች ሱፐር ሊግ የአራተኛው ሳምንት ጨዋታ በሊቨርፑል እና በማንቸስተር ዩናይትድ ሴቶች ቡድን መካከል ይደረጋል። እሱን አስመልክቶ ሰነ ከጨዋታው በፊት የተለያዩ ስፖርታዊ መረጃዎችን ከባልደረቤ ከሜሮን ኃይለስላሴ ጋር በመሆን ለእናንተ ሳጋራ እንደነበር ይታወሳል። ስለ ትናንቱ ጨዋታ፣ ስለ ክሪስታል ፓላስ እና ስለ ሊቨርፑል በሌሎችም የስፖርት ሚዲያ ፕላትፎርሞች የተለያዩ ነገሮች ተብለዋል። ግን የማነሳቸው ነጥቦች አሉ። የትናንቱ የሊቨርፑል ሽንፈት ስለ ሊቨርፑልም ሆነ አጠቃላይ ደግሞ የክሪስታል ፓላስንም ብቻም ሳይሆን አጠቃላይ ስለ ቡድን አሰራር እንደዚሁም ደግሞ አንድ ቡድን የራሱ የሆነ ጊዜ ፕሮግረስ እንደሚያስፈልገው ከአሰልጣኞች ጋር ተያይዞ ሌሎችን ምሳሌዎች እያነሳን የተለያዩ ነጥቦችን ማነሳበት ነው የሚሆነው። በዛሬ ዕለትም እንደዚሁ 12 ሰዓት ተኩል ላይ በሴንት ጄምስ ፓርክ ስታዲየም በኒውካስል ዩናይትድ እና በአርሰናል መካከል የሚደረገውም ጨዋታ እንደዚሁ በዛሬ ዕለት ከሚደረጉ ጨዋታዎች ደግሞ እጅግ በጣም ጠንካራው ነው። የትናንቱን ጨዋታ ግን ለማስታወስ ያህል የክርስቲያል ፓላስንና የሊቨርፑልን ጨዋታ በውድድር ዓመቱ ሊቨርፑል ለመጀመሪያ ጊዜ የተሸነፈበት እና እንደዚሁም ደግሞ ክሪስታል ፓላስ በሊጉ እስካሁን ያልተሸነፈበትን ብቸኛ ውጤት ነው ያስመዘገበው የኦሊቨር ግላስነር ቡድን ማለት ነው። በእንግሊዝ ፕሪሚየር ሊግ እንግዲህ በትናንትናው ጨዋታ ክሪስታል ፓላስ ሁለት ለአንድ ነው ያሸነፈው። በተለይ በመጀመሪያው አርባ አምስት ፍጹም የበላይነት እንደውም የአሊሰን ቤከር ያዳናቸው ኳሶች ሊቨርፑልን ታደጉት እንጂ ሊቨርፑል በመጀመሪያው አረ 45 4 ለዜሮ 3 ለዜሮ ሊመራ የሚችልባቸው ነበሩ። በመጀመሪያው ግማሽ ሰዓት 30 ደቂቃ ውስጥ እንኳን ሶስት ያለቀላቸው ኳሶች አድኗል። ማቴታ አንግል የገጨበትን እንኳን ብንቆጥር አራት ኳሶች ክሪስቲያል ፓላስ ያስቆጥር ነበር። በእርግጥ ሊቨርፑል ዘጠነኛው ደቂቃ ላይ የተቆጠረበት ጎል የሪያን ራቨንበርክ በጨዋታው የተሻለ እንቅስቃሴ ሲያደርግ የነበረው በአሁን ሰዓትም በኮንሲስተንሲ በሊቨርፑል ውስጥ እየተጫወተ ያለው የተሻለው ተጫዋች ሪያን ራቨንበርክ ነው። አሁን እንደና አሌክሲስ ማካሊስተር ያሉት አምና ደህና ነበር። ድካም ሞቲቬሽን ገና ይፈልጋል። አሌክሲስ ማካሊስተር ጋር መነሳሳት፣ ከእንደገና ደግሞ ጉልበት ማጣት እንመለከታለን። አንድም የሊቨርፑል ክሪኤቲቪቲ የጎደለው ትን ቢልድ አፕ ላይ ጥሩ ስላልነበሩ ነው። በተደጋጋሚ በመልሶ ማጥቃት እየተጠቁ እነሱ በሚሰሩት በሚያንጠባጥቡት ኳስ ነበር ክሪስታል ፓላስ እየተከላከለ መልሶ ሲያጠቃቸው የነበረው እና በትክክልም ደግሞ የሊቨርፑልንም ደግሞ ክፍተት ተጠቅሞበታል። ሊቨርፑል በተለይ በትናንትና በመስመር በኩል የተሰለፉ ተጫዋቾች በአሌክሳንደር ኢዛክ በኩል የሚሆን በሳላ በኩል ወይ ሊቨርፑል በማጥቃቱ እንቅስቃሴ ላይ አልተሳተፈም ወይም ደግሞ በመከላከሉ ላይ ጠንካራ አልነበረም። በእርግጥ የቋሚ አስተላለፉም የመጀመሪያም የስሎትም ምርጫ ቋሚ 11 ላይ የራሱ የማነሳው ጥያቄ ቢኖረኝም ነገር ግን በአሰልጣኙ ቦታ ሆኖ ደግሞ ጨዋታውን መመልከት ተገቢ ነው ብዬ አስባለሁና ሊቨርፑል በክረምቱ የተጫዋቾች የዝውውር መስኮት አዳዲስ ተጫዋቾችን ስላስፈረመ ብቻም ሳይሆን ጊዜ የሚያስፈልገው የቡድን ስራ ግን እንደሚያስፈልግ በጣም ያሳያል። አሁን ስለ ተከላካይ ክፍሉ ድክመት በየጨዋታዎቹ ቢያንስ ሁለት ጎል የሚቆጠርበት ቡድን ነው የሚለውን ነው ሰው እያነሳ ያለው። ነገር ግን ትልቅ ሊቨርፑል ውስጥ ሲነሳ የነበረው የክሬቲቪቲ ችግር እና እንደዚሁም ደግሞ ተመሳሳይም ሚና ያላቸው ተጫዋቾችም አሉ በሊቨርፑል ቤት ውስጥ አሁን ሁጎ ኢኬቴኬ ጋክፖና የ አሌክሳንደር ኢዛክ ልዩነታቸው ምንድን ነው ብለን ስንል ይሄ ይሄ ልዩነታቸው ነው እንደምንኖሉ በዛው ልክ ደግሞ የሚያመሳስላቸው ነገሮች አሉ እና ገና ቡድኑ ቴስት እየተደረገ ያለ ቡድን ነው እና ፍሎሪያን ቪትስ ገና አልመጣም። ወደ ጨዋታ ሲስተም ውስጥ ገና ወደ ሊቨርፑል ውስጥ አልገባም። ከእንደገና አንደኛ የራሱ የሳይኮሎጂ ዝግጅት ይፈልጋል። ሁለተኛ አሰልጣኙ ገና እሱን ማብቃት ያስፈልጋል። ከቡድኑ አጫወት ጋር የሚያግዘው ያስፈልጋል። አሁን ዘንድሮ ዓመት ሳላ አንድ አመት ስለጨመረ ነው የወረደው ብለን ልናስብ እንችላለን፣ ግን አይደለም። ሳላ ለምንድን ነው አምና ቶፔ ነበረው ከተባለ የእሱን ኃላፊነት የሚጋሩለት ተጫዋቾች ስለነበሩ ነው። ዲያጎ ጆታ ነበረ፣ ዳርዊን ኑኔዝ ነበረ፣ ሊዩስ ዲያዝ ነበረ። እነዚህ በሙሉ እንደው በፉልባክ በግራ እና በቀኝ ተመላላሽ ቦታ የነ አሌክሳንደር አርኖልድን እና የነ ሮበርሰንን እንኳን ለጎል የሚሆኑ ኳሶች እንተወውና የነዚህ ተጫዋች እና አሌክሲስ ማካሊስተር ማከል ላይ ጥሩ መሆን ሳላ ነጻ ሆኖ ያንን ኳስ አሲስት እያደረገ ከእንደገና ጎል እያስቆጠረ እንዲሆን አድርጎታል። እናስታውስ እንደሆነ ሳላ ደከም ባለበት ሰዓት መጀመሪያ ሶስት ጥምረት ነበረ የነበረው የሮቤርቶ ፌሚኒዮ የሳዲዮ ማኔ ና የሞሐመድ ሳላ ጥምረት ነበረ ሳዲዮ ማኔ ሲወጣ የርገን ክሎፕ ምንድን ነው ለሳላ ያደረገው? እነ ሉዊስ ዲያዝን በማምጣት እነ ኑኒየዝን በማምጣት እንደነ ጆታ ያሉትን በማምጣት ሳላ የበለጠ እንዲጎላ የበለጠ አቅሙን እንዲወጣ በግሉ የሚሰራው ጥረት አለ። በግሉ ራሱን የሚጠብቅበት መንገድ፣ እሱ ጥረቱ፣ ስራው ለራሱ ያበቃው ነገር እንዳለ ሆኖ የሌሎቹም እገዛ ስላለ ነው። አሁን ግን እዚህ ቡድን ላይ ገና ገና እንደ አዲስ እየተሰራ ያለ ቡድን ነው። ስለዚህ ሳላ ራሱ በቂ ገዛ አላገኘም። ለዛም ነው የሚነጠለው። የሆነ ነገር ሲፈጥርም ያላየ ነው። ምናልባት በዘንድሮ ዓመትም በበርንሌው ጨዋታ ነው ፍጹም ቅጣት ምት ሲያስቆጥር የተመለከተ ነው። በሚፈለገው መንገድ አምና እንኳን ያደርገ የነበረው አሲስቶች የሉም። በእርግጥ ፕሪምየር ሊጉ ገና መጀመሩ ነው፣ ግን የሚነግረን ነገር አለ። ሊቨርፑል ገና አሁን አማካይ ላይ የራሱ ክሪኤቲቪቲ ያለው ተጫዋች በጣም ያስፈልጋል። አሁን ተጫዋቾች ገዝቷል፣ የሚጠቅሙ ተጫዋቾች ናቸው፣ ነገር ግን ጊዜም ደግሞ ይፈልጋሉ ብዬ ነው የማስበው። አሁን ጋክፖ አንድ የሊቨርፑል ተጫዋች ነው፣ የራሱ የሆነ አጨዋወት አለው። ነገር ግን ሊስ ዲያዝ ደግሞ ሌላ አይነት ጎል የሚፈጥር ሌላ አይነት አቅም ያለው ተጫዋች ነው። የእሱ ቦታ ምን ያህል ተሸፍኗል ምን ያህል በነቪትስ ይሸፈናል እዛ ቦታ ላይ ምን ያህል እዛ ጋር እና ሁጌቲኪን በማገባት ያ ቦታ ምን ያህል ይሸፈናል። አሰልጣኙ ራሱ የተቸገረበት ነገር አለ። ገና ቴስት እያደረገ እየሰራ ነው ያለው። በተለይ ደግሞ እንደ ክርስቲያል ፓላስ ያለ ቡድን ደግሞ በሜዳውም ሆነ እንደዚሁም ደግሞ በአጫዋወቱ ደግሞ ተዘጋጅቶ የመጣ ቡድን ጠንካራ ቡድን ደግሞ ስንመለከት በጣም ሊቨርፑልን ይፈትኗል። አሰልጣኙም ተናግሯል፣ ፍፁም ደካማ አቋም ያስመዘገብንበት ነው ስንጀምርም ስንጨርስም የሚል ነገር ነው የተናገሩትና እውነት ነው። ክሪስታል ፓላስ አሁን ልዩ ልዩ ምክንያቶች ማንሳቱ በእግር ኳስ ጥቅም የለውም። አሁን የሞሐመድ ሳላ በእጁ የነካት ኳስ ነች አይደለችም የሚለው በቫር ከታየ በኋላ የፌድሪክ ኬዛ ጎል እንደጸደቀ እናስታውሳለን። 86ኛ ደቂቃ አካባቢ ላይ እሱን ለማካካስ ብሎ ነው እንጂ 96 ደቂቃ ከ46 ሰከንድ ሆኖ 6 ደቂቃ 90 ፕላስ 6 90 ፕላስ 6 ተጨምሮ ዳኛው ፊሽካ መንፋስ ሲኖርበት ሊቨርፑል ነጥብ እንዲያጣ ተደርጓል። ሊቨርፑል የመከላከልም ችግሩም ነው ጎል እንዲያስቆጥር ያለ የዳኛው የተወሰነ ሰከንዶች መጨመር ብቻም ሳይሆን ኤዲ ኒኪታ ያንጓ ጎል ሲያስቆጥር የሊቨርፑል ተከላካዮች አቋቋም ምን ነበር? ኮምፕሊትሊ ነጻ ሆኖ ነው ያንኳስ ያስቆጠረው። ክሪስታል ፓላስም ደግሞ ሙሉን ካሳየው እንቅስቃሴ አንጻር ደግሞ ማሸነፉ ይገባዋል ነው የምለው። በእርግጥ ያ ባይሆን እንዲህ ይሆናል አንድ ነገር ነው። ነገር ግን ሙሉ የጨዋታውን ውጤት ይነግረናል ማለት አይደለም። እንደዛም ሆኖ እኮ የተበለጠ መስሎንም በኳስ ቁጥጥር እኮ ሊቨርፑል ነበር ይበልጥ የነበረው። ነገር ግን ኳስ መቆጣጠር፣ ቦል ፔሲዮሽን በራስ ሜዳ ሆኖ ኳስ መቆጣጠር ይቻላል እሱ አይደለም ቁም ነገሩ። ነገር ግን ፍሬያማ ሆኑ። ሊቨርፑል ጭራሽ ቢልድ አፕ ላይ ዜሮ ነበር። በተለይ ደግሞ እንደ ኮነር ብራድላይ ያለውም እዛው ላይ ይከላከል እንጂ ለመልሶ ማጥቃት የሚሆን አይደለም። እዛ ቦታ ላይ ወይ ዶሚኒክ ሶቦስላይን በመጠቀም ወይም ደግሞ ጀርሚ ፍሪምፖንግን በማስቀደም አማካይ ቦታ ላይ ደግሞ ፊዚካሊም ጠንካራ ናቸው ክሪስታል ፓላስ እንደተመለከት ነው እና አሁን አሌክሲስ ማካሪስተር ጥሩ አልነበረም ትናንትና። ሪያን ራቨንበርክ ነበር ብቻውን እዛ ቦታ ላይ ሲያደረገ፣ ፍሎሪያን ቪትስም ጥሩ አይደለም። የአሌክሲስ ማካሊስተር ገና ነው። በዚህ አመት ስናየው ጥሩ ነገር ላይ አይደለም። ይሄ እየታወቀ ዶሚኒክ ሶቦስላይ ወደኋላ ተስቦ ወይም ደግሞ ፊት ላይ ሆኖ አማካኙን በሚገባ በማያግዝበት ሁኔታ ላይ እንደዚህ አይነት ምርጫ ማድረግ አንድ ለሊጉ ገና አዲስ ራሱን እያሳየ ያለ ተጫዋች ማስገባት አሁን እንደ ከርትስ ጆንስን ሪያን ራቨንበርክን እና አትሊስት አሌክሲስ ማካሊስተርን አድርገው እንኳን ቢጀምሩ የተሻለ ትንሽ ሬዚስት የማድረግ ጉዳይ ይኖር ነበረ ብዬ አስባለሁ። ነገር ግን ሊቨርፑል ትናንትና ወይ በመከላከሉ ላይ ጠንካራ አልነበረም። የክሪስታል ፓላስን ሁኔታ አይቶ እየተከላከለም አልቻለም። ምክንያቱም የሊቨርፑልን ስፔስ በደንብ ያገኙት ነበረ። አጠቃላይ 16 ከሃምሳውን በደንብ ያገኙት ነበረ። በክንፍ በኩል የሚጣሉት ኳሶች በሙሉ ወደ ጎል ሙከራ ነበር ሲቀየር የነበሩት ሁለት ሙከራ ብቻ ነው ሊቨርፑል ያገኘው ኢብራሂማ ኮናቴ በግንባር መጥቶ ሊያስቆጥር የነበረው ኳስ እና ሪያን ራቭንበር ከርቀት ሞክሮ በአንግል ታኮ የወጣው ኳስ ማለት ነው። እነዚህ ናቸው ፈርስት አፍ የተገኙት። ሁለተኛው አጋማሽ ከሰባኛው ደቂቃ በኋላ የሚችሉትን ቅጃሬ አድርገዋል። አርነስሉት ነገር ግን ቢሆንም አሁንም የክሬቲቪቲ ጉዳይ እጅግ በጣም ቡድኑ አማካይ ክፍሉ ጥሩ ካልሆነ አሁን ስለ ተከላካይ ክፍሉ ነው እንጂ የምናወረው የአማካይ ክፍሉ ጥሩ አለመሆን በጨዋታው ሊቨርፑል ጥሩ እንዳይሆን አድርጎታል። የክሪስታል ፓላስ ጥንካሬ እንዳለ ሆኖ ማለት ነው እና ከጨዋታው በፊትም የሊቨርፑልን እና የክሪስታል ፓላስን ስታትስቲክስ አንስቼ ነበር። በአምስት ጨዋታ ሁለት ጎል ብቻ የተቆጠረበት ቡድን ነው ሊቨርፑል የገጠመው እና ቀላል አይደለም ሊቨርፑል አንድ ኮሜንታተሩ ሲገልጽ ሰምቼ ነበረ የፈረስታፍ ላይ ዘንድሮ ዓመት ካደረጋቸው የክሪስታል ፓላስና የሊቨርፑል የትናንቱን ጨዋታ ሳይጨምር ሀያ ስምንት የማዘን ምቶች አግኝቶ ከነዛ ማዘን ምቶች አንድ ጎል አላስቆጠረም ሊቨርፑል እና ጎሎቹንም ስናይ አሁን ብዙ ጊዜ እየተንጸባረቀ ያለው ባለቀ ሰዓት ማሸነፉ የዋንጫ ቡድን ነው ሊቨርፑል እየተባለ ነው እንጂ ፕሬዘንቴሽን ሲሰጥ የነበረው ገና ትክክለኛ ፈተናውን አላገኘም፣ ገና ትክክለኛ ቴስቱን አላገኘም የሚሉ አስተያየቶች ግን ሲሰጡ አይሰሙም። ነገር ግን እኔ ውስጤ ምን ያስብ ነበረ? እየተቸገረ ማሸነፉ በራሱ የሆነ የተቸገረበት ነገር አለ የሚል ነገር ነበር ውስጤ እያደረ የነበረውና በትክክልም ደግሞ የክርስቲያል ፓላሱ ጨዋታ ሊፈትነው እንደሚችል አስብ ነበረ። ይሸነፋል ብዬ ባለ አስብም ነጥብ ይጥላል ብዬ ነበር አስብ የነበረው። ትናንትና ደግሞ ተሸንፎ በትክክልም አሁን ቀጣይ የቤት ስራ ሊቨርፑል እንዳለበት ፈተናዎች እንዳሉበት፣ ክርስቲያል ፓላስ ብቻም አይደለም፣ ሌላ ቡድንም እንደዚሁ እንደ ኒውካስልም ያለው ሊሆን ይችላል፣ እንደ ብራይተንም ያለው ቡድን ሊሆን ይችላል፣ ሊቨርፑል ሊፈትን ይችላል፣ አይደለም ከሜዳ ውጪ በሜዳ ውጪ በሜዳም በራስ ሜዳም ፈተናው ሊኖር ይችላል ገልጬ ነበር። ከጨዋታው በፊት በየርገን ክሎፕ ዘመን የሮቤርቶ ዴዘርቪ ብራይተን ኢንዶ አልቢዮን ብራይተን በጣም ሊቨርፑልን ይፈትነው ነበር፣ ወይ መሸነፍ ወይ አቻ መውጣት ያጋጥማቸው ነበር የርገን ክሎፕ። አሁን ደግሞ በኦሊቨ ግናስነ የያዙት ክሪስታል ፓላስ ደግሞ በጣም ከባድ ሆኗል ለሊቨርፑል። አቻምናም ላይ ሊቨርፑል ከአርሰናልና ከማንቸስተር ሲቲ ጋር ለፕሪምየር ሊግ ቻምፒዮንነት ሲፎካከር መጨረሻ ቀን አርሰናልና ማንስተር ሲቲ የመጨረሻው ቀን ተፈዋክሮ ሲቲ ዋንጫ ያነሳበትን ዓመት ላይ አንድ ለባዶ በአንፊልድ መጥቶ ክሪስታል ፓላስ ካሸነፈው በኋላ ነው ሊቨርፑል ከዛ የዋንጫ ፎክር ውጭ የሆነ ለአራት ዋንጫዎች ሲገመጥ፣ እና ቡድኑ ጠንካራ ነው። ነገር ግን ይሄ ራሳቸውን የሚመለከቱበት እንደሚሆን ነው የማስበው የተለያዩ ነገሮች ስለተባሉና እናንተም አድማጮች ከተለያዩ ሚዲያዎች ከተለያዩ ስፖርት ፕላትፎ ፕላትፎርሞች የሰማችኋቸው ነገሮች ስላሉ ብዙ በዚህ ጨዋታ ላይ አልቆይም። ዛሬ ግን ስለሚደረገው ስለ ኒውካስል ዩናይትድ እና ስለ አርሰናል ጨዋታ ግን የማነሳቸው ነጥቦች ይኖራሉ። ቀሪ ከሰዓታችሁን ቀሪ ውዳችሁን ሃሚንግ ስፖርት ቻናልን በመከታተል እንድታሳልፉ ነው የምንጋብዘው። በሴንት ሄለንስ ዊክድ ስታዲየም የሚደረገው የ ሊቨርፑል እና የማንቸስተር ዩናይትድ ጨዋታ ውጤት ገልጸን ነው እንግዲህ። ስለ ጨዋታ ውርተን ጋሬስ ቴለር ይሄ አሰልጣኝ ማንቸስተር ሲቲ ሴቶች ቡድን ሲያሰለጥን የነበረው አሰልጣኝ፣ ስለ እሱ ብዙም ማነሳቸው ነገሮች ይኖራሉ። ራሱን የቻለ ፕሮግራም ነው የሚፈልገው። ትናንትና ያው በመጠኑ ያነሳሁት እንደ ጥቆማም ጭምር እንዲሆን ነው ልክ አምና ስለ አርሰናል አሰልጣኝ ሬኒ ስሊንገርስ የሰራሁት ዝግጅት እንዳለ ሁሉ አሁንም ደግሞ በትልቁ አነሳለሁ። የሬኒስ ሊንገር ሶኒያ ቦምፓስተርን አንስተናል የቼልሲ አሁን ደግሞ ጋሪስ ቴለርን አነሳለሁ እና ሊቨርፑልን እንዴት ነው ሊሰራው የሚችለው? የውጤት እጦት ያለበት ክለብ ነው የተረከበው። በማንቸስተር ሲቲ ውስጥ ጥሩ ነገር አስመልክቶናል እንዴት ነው የዛሬው ጨዋታ እንግዲህ ደግሞ አንድ ተብሎ የሚፈተንበት ነው። የመጀመሪያውን ጨዋታ ለማሸነፍም ነው ሊቨርፑል በአራተኛው ሳምንት የሚገባው። ከአስቶን ቪላ ጋር ያለው ጨዋታ ፖስትፖንድ ከተደረገ በኋላ ከዛ በፊት የነበሩትን የመርሲሳይድ ደርቢም ሆነ አንድ ጨዋታ ስለተሸነፈ ዛሬ የመጀመሪያ ጨዋታውን ለማሸነፍ ነው ወደ ሜዳ የሚገባው። አድማጮቻችን ሃሚንግ ስፖርትን ሳብስክራይብ በማድረግ የደውል ምልክቷን በመጫን እንደዚሁም ደግሞ ሼር በማድረግ በማጋራት የተለያዩ ስፖርታዊ መረጃዎች እንዲደርሳችሁ አድርጉ። መልካም ሰንበት ይሁንላችሁ።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 ሃሚንግ ስፖርት ስፖርትን ቀዳሚ ጊዜ በማድረግ ስኬትን በተግባር እናረጋግጥ።